ትልቅ ጥፋት የሰራሁት ማለት ነው። ልንገራቸው፣ አረብ ቤት፣ አረብ ቤት፣ ይህን ጥፋት በጭራሽ አትስሩ። ነገሩ እንደዚህ ነው። ከዚች ሴትዮ ጋር እስከ መደባደብ ስልክ ልትቀማኝ የደረስንበት ምክንያት ምንድን ነው? መጀመሪያ ስገባ እዚህ ቤት በጣም ጥሩ ናቸው። እኔና ጓደኛ በጣም ጥሩ ናቸው፣ መልካም ናቸው። ደሞዝ በስነስርዓት ነው የሚሰጡን። ሁለት ቀን ሶስት ቀን ተቆየ ራሱ ይቅርታ ጣይቀው ደሞዝ የሚሰጡን ማለት ነው። እኔ ደግሞ ማንኛውም ቤት ገብቼ ደሞዜ ከቀን አንድ ካለፈ ደሞዜ ጠይቄ ነው የምቀበለው። ተዘናግቻ አላቅም በደሞዜ ማለት ነው። እዚህ ቤት ስንመጣ ግን በጣም ዝንግት አለን። የሁለት ወር ደሞዝ ልክ ሶስት ወር እንደሆነ በቃ ዘነጋን። ሰዎቹ ላፊ መልካም ናቸው ምናምን ብለን ዝንግት አለን ማለት ነው። የሆነ ጊዜ ደሞዛችን ሁለት ወር ሆነው በቃ አልጠየቅንም። አይ ይሰጡናል እነዚህ ሰዎች ይቅርታ ጠይቀው አይደል እንደሚሰጡን ብለን ዝም አልናቸው ማለት ነው። ሁለት ወር ሞላውና ሁለተኛ ወር ላይ አይመጠየቅ አለብኝ ብዬ ደሞዜ ስጠይቅ በዚህ ሳምንት ይሰጣችኋል ባባለችኝ፣ እሺ አልኩኝ እውነት መስሎኝ ማለት ነው። እሺ ስላት ሳምንቱ ደረሰ፣ የማይነጋ የለም ነጋ። በጉጉት ሳምንቱ ስንጠብቀው ነበር። አሁንም ስንጠይቃት ቀጣይ ወር እሰጣችኋለሁ ብሏል። በጣም ይቅርታ አለችን። ሶስት ወር አልሆነም ደሞዛችን። ነገሩ ስቃዩ የጀመረው ሶስት ወር ደሞዝ እነሱ ጋር ካስቀመጥን በኋላ ነው። ሳናቀው ነው ሶስት ወር የሆነው ማለት ነው። ምክንያቱም መጀመሪያ ጥሩ ሆኑልን፣ በቃ ሁሌም ጥሩ ሆኖ መልካም ሆኖ ይቀጥላሉ በሚለው ስለዘነገን ደሞዛችን ሶስት ወር የሶስት ወር ስንት ነው? የሁለታችን የኔና ጓደኛ ዘጠኝ ሺ ብር ሆና። አረብ ቤት ገንዘብ ስታስቀምጡ ማለት ነው እነሱ እንደኛ አይደሉም። ለነጌ ለሰራተኛ ለምን ብለው አያስቀምጡም፣ አይቆጥቡም እነሱ ያገኙትን ይበላሉ፣ ይጠጣሉ። ወሯን ነው የሚጠብቁት ማለት ነው። ብር ደግሞ ሲበዛባቸው እናንተን ለማየት ነው የሚጠሏችሁ ለአይናቸው ማለት ነው። እኔ ከዛ ሶስት ወር ከሞላ በኋላ ብንጠይቃቸው ብንሰራቸው፣ ቀጣይ ወር እንደዚህ ወር አንዴ ሰውዬው ቁጭ አድርጎ ይመክረናል። እኔ ይሰጣችኋለሁ ከስሪ ነው እንደዚህ ሆኜ ነው እንደዚህ ወጥቼ ነው። ሴትዮ በቃ እንደ ውሻ ነው የምትቆጥረን የነበረው ማለት ነው። እና በስተ መጨረሻም ሲብስብኝ በቃ ቀን በቀን ደሞዝ እያልኩ መጨቃጨቅ ጀመርኩኝ የሆነ ቀን ምን ማለት ጀመረች ከኔ ጋር ተጣመደች ለምን እኔ ነኝ ደሞዝ በድፍረት እየጠየቅኳት ያለውድ ማለት ነው በጣም ተጣመድን ምናምን ነገር የሆነ ቀን ከአቅሜ በላይ ሲሆን በቃ ተያያዝን ስንያያዝ ስልክ አምጫለች ስልክሽን መፈተሽ አለበት ከቤት ልታስወጣኝ ያላደረገችው ነገር የለም አልወጣም አልኳት በፍጹም ሰውዬው ተጠራ ከእሷ ጋር ተደባድበን ሰውየው ተጠራ ማለት ነው። ሰውየው እንዲመታኝ ነው ሰውየው እየጠራችው፣ ግን አልመታኝም። በጣም ብዙ ነገር ነው የተፈጠረው። ገብታችኋል አይደለም በተለይ ህገ ወጥ ስትሆኑ ደሞዛችሁን በስነ ስርዓት በየወሩ ተቀበሉ ማለት ነው። ወሯን ሳምንት ከሆነ ስራ አቁማችሁ ቁጭ በሉ። የወሩ አይከብዳቸው አረቦች ማለት ነው። ግን ሁለት ወር ሶስት ወር ሲሆን በጣም አናታቸው ላይ ይወጣል። ብሩ ይበዛባቸዋል። እናንተንም ማየት አይፈልጉም፣ ደሞዛችሁን መክፈል አይፈልጉም። የእውነቴ ነው ሙላችሁ ማለት ነው። እና በስተ መጨረሻ ሶስት ሺህ ድህራም የተበላሁኝ ሁለት ሺህ ብር ይዤ ከዛ ቤት በራሴ ጊዜ ነው የወጣሁት። እሷ ውጭ ስላለች ምናምን ሳይሆን እንደ ሶስት ቀን አራት ቀን አድሬ በራሴ ጊዜ በቃ ሰለቸኝ መቀመጡ ማለት ነው። እነሱ ዝም አሉኝ፣ በቃ ሁለት ሺህ ብር አለን አሁን እንሰጥሻለን ከፈለግ ሽሽ እኔ ደግሞ አሌ ደሙ ሊቨርሳ አልቀበል ስላቸው አንድ ወር ቀጥ እስከ ቀጣይ ወር ጠብቂ ያሉኝ ማለት ነው። እስከ ቀጣይ ወር እኔ ሰርቼ ማገኝ ዋለሁ ያብር። እዛ ግን ተቀምጬ ጤናዬን ማጣት ዲፕሬሽን ውስጥ መግባት መጨነቅ አልፈልግም። ሌላ ስራ ፈልጌ እገባለሁ ብዬ በራሴ ጊዜ ወጣሁኝ እላችዋለሁኝ እና ህገ ወጥም ሆናችሁ ኮንትራትም ሆናችሁ ደሞዛችሁ በየጊዜው በወራ ሁለት ቀን ሶስት ቀን ካለፈ አይኔ ልጅ ልጅ አለብኝ ቤተሰብ አለብኝ ብላችሁ አጨናንቃችሁ መቀበል ኢቨን ማለት ነው። ባይኖራቸው ራሱ የወር ብቻ ከሆነ ተበድረውም ቢሆን ይሰጧቸዋል። ግን ከወር ካለፈ አንደኛ ሌላም ሰው ሊያበድራቸው አይችልም። አረቦች አልኳችሁ፣ ብር አያስቀምጡም። እንደኛ ቆጣቢ አይደሉም። እንደኛ ቤት ልሰራለው የሆነ ነገር አረጋለሁ ምናምን ብለው አበደን አይጨነቁም። ስለዚህ ደሞዝ አታስቀምጡ፣ ነው መጨረሻ ላይ በቃ ይሄ ነው የሚደርስባችሁ ማለት ነው። እውነቴን ነው የምላችሁ፣ እና በጣም ተጠንቀቁ። እኔ በራሴ ላይ የደረሰውን ስህተት እኔ እንደዚህ ሉ ትሉኛላችሁ፣ ምናምን እሷ ለሰው እየመከረች እንደዚህ ሆነች፣ ምናምን ትሉኛ አይ ዶንት ኬር እኔ ያ ነገር አይደለም የሚያስጨንቀኝ፣ ግን እኔ ራሴ ሰርቼው የጎዳኝን ስህተት ለእናንተ ብነግራችሁ እናንተ ደግሞ ከዚህ ስህተት መቆጠብ ትችላላችሁ የሚለውን ነው እንጂ ማስበው አይ እኔ አምሳ ሺ ሰብስክራይብ ኖሮኝ እንዴት ሰው እንደዚህ አድርጎኝ፣ እንዴት ሰው ከቶኝ፣ የራሴን ጭንቀት የራሴን ስሜት እንዴት አውጥቼ አደባባይ ላይ እናገራለሁ ብዬ አይደለም ማስበው ማለት ነው። ከእኔ ስህተት ሌላ አንድ ሰው እንዳይሳሳት ነው የምፈልገው። የኔ የተጎዳሁትን ነገር እኔ ሊያደረሰውን ነገር ሌላ አንድ ሰው ላይ እንዳይደርስ። እኔ ችግር የለም እኔ ወላሂ ላላህ ሰጥቼዋለሁ። ገብቷችኋል አደለ? አንደኛ ሰዎቹ እንሰጣለን ብለውኛል ቢሰጡኝም ባይሰጡኝም ላላ ሰጥችዋል አንደኛ ሙስሊም ነኝ። ኢንሻአላህ በዱንያ ላይ ባይሰጡኝ፣ በአኼራ ላይ ታቃላችሁ። በግ ለበግ እንኳን የተዋጉ በጎች እንኳን ያቺ የወጋቸ በግ ሌላኛዋ በግ መጥታ መድቅ ያማት ትወጋታለች፣ ታውቃላችሁ። እና እኔ ማስበው በዛ ነው። እኔ የራሴንም አላጨናንቅም ለገንዘብ ብዬ ጤና አለኝ። ሶስት ሺ ብር ማለት እኔ ሁለት ወር ብሰራ የማገኘው ገንዘብ ነው። ከብቷቸዋል ግን ከምንም በላይ የሰራችሁበትን ላባችሁም ከመበላታችሁም በፊት ብንጠነቀቅ ሁላችንም። እኔ አሁን ከዚህ በኋላ አረቦች ጥሩ ሆንልኝ፣ አረቦች ምስኪን ናቸው፣ አረቦች እንደዚህ ናቸው። እኔ በእነሱም አልፈርድም። አሁን ላይ የራሴ ስህተት መቶ ፐርሰንት የራሴ ስህተት ነው ብዬ ነው የወሰድኩት ይሄ ነገር ማለት ነው። ለምን እኔ የአንድ ወር ብር ከአንድ ወር በላይ ከሁለት ወር በላይ እዛ ቤት ውስጥ አስቀምጫለሁ። ገብቷችኋል አለለ እና ያ ስተት ሰርቼ ነው እኔ እንደዚህ አይነት ነገር የደረሰብኝ። በየወሩ ግን እኔ ቤተሰብ አለኝ፣ እኔ ልጅ አለኝ። እኔ እንደዚህ ብዬ አጨናንቄ ብቀበላቸው ለዚህ ደረጃም አልደርስም ማለት ነው። የምሬ ነው። ብር አበደን አታጠራቅሞ በአረቦች ጋር በቀ ሌላ ነገር ነው የሚጠብቃችሁ። ሀተ ፖሊስ ጠራለሁ አለች እሷ አሁን ቅጣት ባይኖርበት ምናምን እኔ ላይ ፖሊስ ጠራ ነበር በሰዓቱም አለ እኔም ጥር አልኳት ለምን እንደማታመጣ ስለማቅ ለምን እራሷ ስለምትቀፈደድ እኔ ላይ ፖሊስ እንደማጠራ፣ መቶ ፐርሰንት አመንኩኝ እላቸዋለሁኝ። እና ተጠንቀቁ፣ ወዳቸዋለሁኝ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን። እና ይሄ የቆየ ቪዲዮ ላይ ነው ሪከርድ አደርግላችሁ። በቀጣይ አሪፍ ቪዲዮ ላይ እንገናኝ እላቸዋለሁኝ። በቃ ለነበረን ቆይታ እጅግ በጣም አድርጌ አመሰግናቸዋለሁ። መልካም ጊዜ።